እኔ ያብርሽ እኔ እኮ የአብርሽ ነገር ማታ ያለቅሳል ማታ ይተክዛል። ጧት ደግሞ ከሄርሜላ ጋር በቲክቶኩ ሁለቱም ሲላላጡ እናያቸዋለን። ታዲያ ቤት በኩለው ሩታ ወደ ትዳሯ ተመልሳ ልቧን ከፍታ አንተን የምታስገባ እንዴት ነው? ልክ አንተ አንተ ላይ ሄርሜላ ጥባ ጥቤ እንደተጫወተች ሁሉ አንተም ኮ ሩታ ላይ ጥባ ጥቤ ለመጫወት ትሞክራለች። ግን ልጅቷ እንደዚህ አይነት ልጅ አይደለችም። ሩታ በጣም የበሰለች የተማረች ሁሉን ነገር አገናዝባ የምታይ በጣም ሁሉን ነገር ማለት ነው። አንተ እንደፈለክ እንደዚህ አንስተ ጢባ ጢቢ የምትጫወትባት ልጅ እንዳልሆነች በደንብ አድርጋ ደግሞ አሳይታለች፣ ሮታ ማለት ነው። ስለዛ እዛ ሁለታችሁ ተላላጡ፣ እንደው የአንተና የሄርሜላ መጨረሻ ነው። አሁን ማይናፈቀን የእውነት ትዳር እንደዚ ያለ እንደ ቤተሰቦቼ፣ የእውነት የአብርሽ ትዳር እኮ በቃ የትም የሌለ እኮ ነው የሌለ ያልተነዳ ያልተነካ በሉት። የአብርሽ ትዳር የእውነቴ ነው፣ ሼም የሌለበት ምንድነው ሂሌና የተባለ ነገር የሌለበት ሊያውም ደግሞ አብርሽ ጋሽዬን የመሰለ አባት፣ እነዛን የመሰሉ ጠንበለል እናት ያሳደጉት ቤተሰብ ሆኖ ትዳሩ ላይ እንደዚህ ሲጫወት ያየሁት ልጅ ቢኖር አብርሽን የእውነቴን ነው ላችሁ በቃ ጢባ ጢቢ እኮ የተጫወተ የሊትም የሌለ እንዲህ ብዙ ፌመሶች እኮ ገንዘብ ነው ዩቱብ ነው ብትሉኝ እኔ አልሰማችሁም ቤተሰቦች ምክንያቱም ከገንዘብ በላይ ክብር ይቀድማል ክብርን እየሸጡ ገንዘብ ሲመጣ ላይ ስንት እኮ በሱ እድሜ ውስጥ ያሉ እኮ ናቸው የአብርሽን ዩቱብ የሚከታተሉት አክብረው ወደው እስከ አራት መቶ ሺህ ህዝብ ይዞ ቁጭ ያለው በስነ ምግባሩ በፊት በመጣበት ሁኔታ ስላዩት ነው። በዚህ ልክ መረር በለቀቀ በትዳሩ ላይ ጢባ ጥቤ የሚጫወት የትም ያልታየ ትዳር ቢኖር የአብርሽ ትዳር ማታ ሄድና ሩታን ይጠራትና እሺ፣ በቀደም ስለተፈጠረው ነገር በጣም ሶሪ ይላታል። ሁለተኛ አይደገምም፣ ይቅርታ፣ ወደ በፊታችን እንመለስ እባክሽን ሩታ ይልና፣ እሷ አይ ወስኝበታለው፣ ይበቃል። አንተ ማስተካከል ብትኖ ብትፈልግ ገና ድሮ ማስተካከል ትችል ነበረ፣ መጀመሪያ ከአእምሮህ መስተካከል አለበት ብላ ስንት ስትለው ይቆዝማል፣ ያዝናል። ሩታንም ለማስጠቆር ይፈልጋል፣ ግን ሩታ ልክናት፣ የምትለው ነገር ሁሉ አውርሽ ልክናት ምክንያቱም አንተ ታጥቦ ጭቃ ነው አብርሽ። የእውነቴ ነው የምላችሁ ቤተሰቦች፣ ለቃሉ ይቅርታ አድርጉልኝ። ና አብርሽ ማለት ታጥቦ ጭቃ። ማታ ሩታ እንድትመለስ ወደ በፊታቸው እንዲመለሱ ይለምናታል። ሄዱ አስጨንቆ ማለት እንደዛ ሆና እንኳን ነፍሰ ጡር ነ በንጋታው ደግሞ ብታዩ ቲክቶክ ላይ ማለት ነው አብርሽንና ሄርሜላ አብርሽን እና ሄርሜላን ማለት ነው። ሲላላጡ ሲሳሳሙ በሙዚቃው እሷ ስትሻፍድ እሷ አብሮ ለጩን ሲጥል ነው የምታዩት። እግዚአብሔርን ነው የምላችሁ ሁለቱን ብታያቸው በጣም ነው የሚገርማችሁ። እሷ ስትስመው ታዲያ ፈልጎ አይደለም፣ ፈልጎማ ነው። ግጥም አድርጎ ፈልጎ ነው እንደዛ እንደምትላላጥበት። እሱም አብሮ እንደዛ የሚዝረከረከ ፈልጎ ነው፣ ሳይፈልግ አይደለም። ስለዛ የእውነት አብርሽ ለትዳር አይመጥ ነው በቃ በአጭሩ ማለት ነው አብርሽ ለትዳር አይሆንም፣ አይመጥንም፣ ገና ብዙ ይቀረዋል። አብርሽ በዙ የትዳር ምንነት የትዳርን ምንነት በደንብ ገና መብሰል ይቀረዋል። የእውነቴን የንምላችሁ እንጂ እኔ እንጃ። በነገራችን እንደዚህ ስላችሁ አብርሽ ህፃን ልጅ ሆኖ አደለም። በብዙ አሁን ዩቱብ ላይ ፌመሶች የምናያቸው ባለ ትዳሮች ወልደው ትዳራቸውን ቀጥ አርገው የያዙት ከእሱ አንሳ አደለም በእድሜ ግን፣ እነሱ በአስተሳሰብ በጣም የበሰሉ ናቸው። ለዛ ነው አብርሽ ገና ይቀረዋል፣ በአስተሳሰብ አልበሰለም። ትዳር ምን እንደሆነ በደንብ አልገባውም። የእውነቴ ነው ብላ ጠዋት ከኤርሜላ ጋር እንደዛ ሲሆን ይቆይና ማታ ሚስቱን አግኝቶ ይቅርታል። እሱ ትዳር ማለት ይሄ ነው ከዛ ነገሮችን አስተካክላሉ። አስተካክለ ልብ ውልቅ ብሏል። ልጅቷን አታድክምብን አባቴ። በቃ ደግሞ ልጁኔም ቢመስል ይላል። አረ በአንተ እንዳይወጣ አንተን እንዳይመስል አብሽ፣ የእውነት በመልክም በምንም ሩታን እናቱን ይምሰል። ብዙ ዋጋ የከፈለችለት ብዙ በዛን ሰዓት ካጠገቧ የሌለክ እስከ ስምንት እስከ አሁን ሩታ ቀርባ አልቻለ። አሁን ልጁ መቼ ነው የምትወልጁ ምናም ብለህ የጓጓህለት ልጅን እኮ ያንን ሁሉ ጊዜ ብቻዋን ስታሳልፍ አንድ ቀን እንደባል አልተንከባከብካትም። አብልሽ የእውነት አንድ ቀን ማለት ነው አንድ ቀን ደግሞ ይገባሃል ደግሞ ዋጋ ትከፍላል። አብልሽ የእውነት የሩታ እንባ የሩታ ዘን ዋጋ ያስከፍላል። እንደዚሁ በቀላሉ የለም የእውነት አወዳደቅ ራሱ እኔ ጥሩ አይመስለኝም፣ ምክንያቱም አንድ ሰው ትከሻ ላይ ሆኖ እንደዚህ መሆን ጥሩ አይደለም። የእውነቴን ነው። እና ለማንኛውም አብሬሽን አብርሽን ስለገረመኝ ነው። ቤተሰቦች እንደ ቲክቶክ ላይ ሳቸው ሄርሜላ ና ብርሽ ግርም ይለኛል። መቼ ነው የሚለወጠው? ፈልጎት እኮ ነው እያደረገ ያለው። የእውነቴን ነው። ወይም ደግሞ ለእኛ ለተመልካቾች ያልገባን ነገር አለ የእውነት ያልገባን ነገር አለ። ስለ አብርሽ ስለ ሄርሜላ የሆነ ያልገባን ነገርማ አለ ብዬ ነው ማስበው እንጂ በዚህ ልክ ትዳሩን የረገጠ በዚህ ልክ ትዳሩ ላይ ጥባ ጥቤ የተጫወተ ወንድ እንዳብርሽ ምንም ምን እንጃ ባይበስልም በዚህ ልክ እኔ ያላቅ የእውነቴ ነው ምላችሁና የሆነኛ ያልገባን ነገር አለ ብዬ ነው ማስበው። የእውነቴ ነው ምላችሁ ቤተሰቦቼና ሄርሜላማ በስመ አብ መስመር ያለፈች ልጅ ናት።